በተረፈ ማንም ጭንቅላት ያለው ያውቃል። እኔ በማንም እንኳን ኒፋር አይደለሁም። ከስህተቴ ብዙ ትምህርት ተምሬያለሁ። ኦኬ፣ ብዙ ትምህርት ተምሬያለሁ። እንደ እንዴ ከአይኖ ገበያው ስለቀዘቀዘ እውነትሽን ነው ንግስቴ። እንዴ ከስህተቴ እኔ ብዙ ትምህርት ተምሬያለሁ። በጣም ብዙ ትምህርት ተምሬያለሁ፣ ከስህተቴ አለቅ ከዲቦራ ጋር ዛሬ ተታርቀው የዘጉት ነገር ነው አይደለ? ተታርቀዋል። እኔ እሷን ተይ ምናምን ብላት እኔ ነኝ አይደለ? የውሸቱ ብዛት አይምሯቸው ራሱ ማሰብ አይችልም። የውሸቱ ብዛት ቤታናት ያለያየችን አ አይደል? እግዚአብሔር ያሳያችሁ። ዛሬ ተታረቀ። ታዲያ ምን ይፈልጋል ከዚህ በላይ? መታረቅ ነው የፈለገው ያለው ያለ ተታረቀ። ታዲያ ለምዶ ስትል ስለ የሚያወራው አያችሁ፣ ተልኮ ያለ ጀርባው ብዙ ሰዎች አሉ አብረውት ይመጣል። ነገ እኮ ከእሷ ጋር ሲታረቅ በደንብ በደንብ አድርጎ ሚስጥራችን ጎልጎሎ ያወጣል። እኔ ከዚህ በፊት ያደረገውን ስለማቅ ነው የጻፉለትን ያሉትን ሁሉ ስክሪንሻት እያደረገ ለእሷ ነው የሚልክላት። እናቴን ሳይን እንዳለ ያወሩትን እንዳለ ያወሩትን የጻፉትን ማን ምን እንዳለው እንዳለ ዝርግፍ አድርጎ ነው ለእሷ የሚነግራት። እኔ አቃለኝ ናይ ያክል

በጣም እንዴት ተታርቆ ዛሬም ስለ እኔ ነው የሚያወራው? ተታርቋል እኮ በቃ ከሷ ጋር። አሁን ከእሷ ጋር ነው መታረቅ የፈለገው። ተታርቋል በቃ። ሌሎችን ሰዎች መርሳት ነው ያለበት። በቃ እኔ ብሎክ አድርጌዋለሁ፣ ጨርሻለሁ። ስሙንም እኮ ነው ያላነሳው። ምን ፍላጎት እንዳለው ከሷ ከተታረቀ ለምን አይጠይቀውም? እስኪ ከሷ አሁን የቴቴ አንበሳ ለማግኘት ምናምን ብሎ ሳይሆን ከሷ ጋር ለምን ከሷ ጋር ከተታረቀ ለምንስ አስገብቶ አጀንዳውን ያነሳል? አያችሁ፣ እቴቴ ክፋቱ ከእሷ ጋር ተታረቀ። ለምን አጀንዳውን እንዲነሳ ይፈልጋል እንደ አዲስ? በቃ በጣም ክፉ ሰው፣ ክፉ አረብ። በኢየሱስ አንቺ ነሽ ችግሬ ብሏል። አይኑ ሰማውት እኮ እንዴት ነው ጩጩ እያረገሽ ነው ውሪ ሚኒ ቢኒ አልገባኝ ሚኒ ጌታ ቢኒ ምን ለማለት ፈልገ ነው አይ እንዴት ነው ጩጩ እያረገሽ ነው ላይክ ታስረዳኛለ ውሪ ቿን ሳይ ቤታ በአባትሽ አስገቢኝ ሰላም ልበልሽ እንዴ በአባትሽ ስላልከኝ ብቻ ነው ባለፈው ተናገር ያለው አባቴን ተው ብያል። እሷ ናት ችግሬ። ከዲ ቦራ ጋር ታርቀናል አለ። ከአንቺም ጋር መነጋገር አልፈልግም። እኔ ጉርጓድ ውስጥ ቢገባ አልፈልግም። ከኔ ጋር መቼም የማይነጋገርም መቼም የማይታረቅም። ጉርጓድ ውስጥ ቆፍሮ ይግባ። መቼም የማይታረቅም ከኔ ጋር መቼም መቼም። ጉርጓድ ውስጥ ታንቆ ለምን አይገባም? ይሄ ታቋለ እንት ያቀኛል እሱን እንዴ አልታረቅም እኔ እኮ ምንም አልሰደብኩት እያያችሁ ነው አልሰደብኩት ስሙን አትጥሪው በቃ ቤት ታስራልችኝ ለዲቦራ ክብሬ ስሙን አልጠራው አላነሳው ምናምን በቃ ብሎክ አርጊዋለሁ እሚፖስተውን ተመልከቱትኝ የክፋቱ ጥግ ማለት ነው ከዚህ በፊት ድሮ ስለ ትግራዮች የተናገርኩት ምናምን አውቆ ይለጥፋል ምናምን ገባችሁ ትግራዮችን እኮ እንዲህ ነው የሰደበችው ለምን ያን ያልተናገረን ማን እንደሚልከው እኮ ማርያምን ማን እንደሚልከው እኮ አውቃለሁ። ከየትኛው መስመር ተልኮ እንደሚመጣ አውቃለሁ። እግዚአብሔር ምስክሬ ነው። ቤታና ዲቦራና እኔ መሀል የገባችው በል ተብሎ ነው። ሰውዬው እኮ ያልተባለውን አይደለም። እኔ እኮ በሰውየውም እኮ አልፈርድበትም። ከኋላው ብዙ ሰዎች አሉ። እኔ ማርያምን ስለማቅ ነው። ከዚህ በፊት ከዚህ በፊት ስም አሁን ስም ከጠራው እንትን ትላላችሁ። ከዚህ በፊት የሆነ ሰው የሆነ ሰውን የተጣላው ሰው የዲቦራ ጓደኛ የነበረ ላይክ ዲቦራን እናሱን በመሀል እየገቡ ላይክ የሚጽፍለት ሰው ነበረ። ከዛ እኔ በዛን ያወኩት ራሱ ለዲቦራ ሄዶ እንደሚነግራት ያቺ ሴት እየሄደች ለሱ ማለት ነው ትቅርብክ ምናምን ከወንድ ጋ ነው የምትሆነው ምናምን እያለች ትጽፍለታለች፣ አምናው ማለት ነው። ከዛ ልክ ከዲቦራ ጋር ሲታረቅ ጓደኛሽ እንዲህ ብላኛል ብሎ አውጥቶ ለዲቦራ አሳያት። ገባችሁ? እነሱ ናቸው የሚመክሩት። እኔ ጠንቅቄ አቃለሁ። በዚህ መንገድ ለምን እንደመጡ አቃለሁ። አይ ነው እኔ ብርም አቃለሁ። ድዬ ነው ሚሚ ነው ዋናት፣ ሚሚ እኔ ማርያምን አቃለሁ። ማን እንደሚልክ ማን እንደሚጽፍለት አቃለሁ። ሰው ምን ሰዎችም እሱ ጋር የተጣሉ አስመስለዋል። ቤታ ምን ማለት ነው? አልገባኝ። ምን አውቄ ማሮች፣ ምን አውቄ ሊበሉኝ ደረሱ እኮ። ፈጣሪ ጠብቀሽ። ማስስተር ኦ አይሶኒ ኦ ሚሎን ዘፈን አለ ኧረ ሊበሉኝ ነው እኮ በኢየሱስ አረብ ሁሉ ኔጋ የት ማላቀውም በዲቦራ ያወቁትን እንግዲህ እግዚአብሔር ችግር የከሷ ነው ብሎ መጣ እኮ አይኖ ከብሎ እኔ ደግሞ እንዳው እኔ ደግሞ እንዳው እንዲህ በጉሮሮ ሰንጥቅ ብሎ ይታነቅ ቢሞት ጉሮሮ እንደዚህ ቢታረድ ከብሎ እንደ አባቴ ጉድጓድ ይግባ ይህ ሰውዬ። ከብሎ ካላወጣ እንኳን እሱን ዓለም ለሌላውም አልተመለስኩም። ቴቴ ስራ ጀምሯል። ስድብ ጀመረ። ያህያ እንዴ ቢዝነስ ቀሰቀሰ። በምንም እኮ አልኳቸሁ፣ በሃይማኖት አይሆንም። የእውነት ሃይማኖት የተቀየረ ሰው ነው እግዚአብሔር ከፍ የሚያደርገው። እሱ በስድብ ነው ከፍ ማለት የሚፈልገውም፣ ቪው ፍለጋ ነው። ቪው ሞቷል። እኔ ደግሞ እሱን ነገ ጠዋት ወጥቼ ቅጥቅጥ አድርጌ ረግጬ ሰድበዋለሁ። ወደ ስራ ዋናው ስራ እንዲመ እኔ እቴቴን ማለት ነው። እግዚአብሔር ምስክር እኔ ቤታ ነኝ። ወደኋላው ማንነቱ መልሼ ማስቆጥረው። እኔ ቤታ ነኝ። እንዴት አድርጌ እንደምናካት ረታኝ። አንቺ ምን ትሰሪያለሽ እዚህ ቤት ቁጭ ብለሽ? እኔን ወደ ኋላ ማንነቱ ማስቆጥረው። ውሻ ማነው እቴቴ ሴጋ እንዲህ ረኔ እግዚአብሔር ኔኔ እንም እኔ እንዳውም ጠንካራ አይደለሁም። በእናንተ ኃይልን ያለሁት እናንተ ባትኖሩልኝ ወዳጆቼ፣ እነዚህ ሰዎች ጎደፍተው ነበር፣ ስጋዬን በልተው ነበረ። እስማ አውቆ ነው አስገብቶ እንዲናገር ያደረገው። ቤታ ፍቅር ስንል ሚውት ያደርገናል። አንቺ የሚሳደብ አይመጉትም እዛ ሄጄ አልኳችሁ እኮ እዛ ብሎክ ያረኳቸው ያረኳቸው ናቸው እንትን የሚሉት ኒወይ ስለወጣ ነው አረ ደግሞ የእነንትና ድራማ በዛ የእነ የእነንትና ድራማ ጉቺ ይሰማል ጋይስ ጉቺ ቆይ ልንገራቸው፣ እስኪና። ሀቢባ አሁን አየዋቸው።